ሰበር ዜና መስከረም 18 2018። ጤና ይስጥልኝ አድማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያ ርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች ድሮን፣ ታንክ፣ የጦር ጀትና መድፍ አይበግርንም ብለዋል። ከ ከአስር ጊዜ በላይ የድሮን ጥቃት ቢፈጸምም ፋኖ ወይ ፍንክች ብሏል። ፋኖ አሁንም በወልዲያ ውጊያ እያደረገ ነው። የፋኖ ኃይሎች በወልዲያ ይዞታቸውን አስጠብቀው ከባድ የተባለ ውጊያ አሁንም እያደረጉ ነው። ሌሊቱን በነበረ ከባድ ውጊያም የብልጽግና ሰራዊት ወልዲያ ላይ እንደ ጉድ ረግፏል። አሁንም ውጊያው ሲቀጥል ብልጽግና የድርድራቸው ታንኮችና ድሮኖች ተጽዕኖ አልፈጥርል ብለውታል። ፋኖን ወደኋላ አንድም ስንዝር ንቅንቅ አላደረገውም። ሌሊቱን በነበረ ውጊያ እንደውም ፋ ፋኖ በወልዲያ አንድ የብልጽግና ታንክም አቃጥሏል። በወልዲያ ከባድ ትንቅንቅ እየተደረገ ነው። በወልዲያ ቀጥታ ከቦታው የሚደርሱንን መረጃዎች ወደ እናንተ እናቀርባቸዋለን። በሌላ በኩል ደሴ ልጆቿን ልትቀበል እየተስኮረመመች ነው። ፋኖ በደሴ ዙሪያም የያዛቸውን ቦታዎች ሌሊቱን ብቻ ከ9 ወደ 11 አሳድጓል። በደሴ ዙሪያውን ከባድ ውጊያ እየተደረገ ሲሆን ደሴ ያሉ ባለስልጣናት፣ ካድሬዎችና የብልጽግና ደጋፊ ባለሀብቶች ከተማዋን ለቀው እየወጡ ነው። ደሴ ከብልጽግናም እየጸዳች ነው። ልጆቿን ታጥባና ታጥና እየጠበቀች ነው። በዝርዝር መረጃውን እናደርሳቸዋለን። እንዲሁም ትናንትናና እና ዛሬ የተያዙ አዳዲስ የወሎ ይዞታዎች አሉ። ሸዋ ላይም ከተሞች ተይዘዋል። በዝርዝር እንመለከታቸዋለን። ወዲህ ደግሞ ጀዋር መሐመድ አዲስ አበባ ላይ የሬቻ ቀን አመጻ አስነስቼ መንግስት ገለብጣለው እያለ ነው። መንግስት ትልቅ ስጋት ውስጥ ገብቷል። ጀዋር ህወሓትን በ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 የሚያደርጉትን ታጊያዎች አበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩ። በቀጥታ ወሎ ላይ እንዲሁም አማራ ክልል ላይ በአጠቃላይ እየተደረጉ ወዳሉ የውጊያ መረጃዎች ከማለፊ በፊት በቅድሚያም አዲስ አበባ ላይ ከፍተኛ ስጋት ተፈጥሯል። እሱን በማስቀደም ጀምራለሁ። በሚቀጥለው ሳምንት ኢሬቻ ይከበራል። በመንግስት በኩል ትልቅ ፍርሃት ነግሷል። ከሰባት ዓመት በፊት ደብረዘይት ከተማ ነበር የሚከበረው። አብይ አህመድ አራት ኪሎ ሲገቡና ኦህዴድ ሀገሪቷን ከህዋት ተረክበው ማስተዳደር ሲጀምር፣ ግን አሁን በቦሌ ክፍለ ከተማ ቤተ መንግስት እየገነቡ የሚገኙት የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ኢሬቻን ከደብረ ዘይት ወደ አዲስ አበባ አዘዋወሩ። ለውጥ መጣሁ መጣሁ እያለ ባለበት በዚያን ወቅት የኦሮሚያና የአማራ ክልል ወጣቶች አደባባይ የወጡበት ጊዜ ነበር። በርካታ ወጣቶችም እየተገደሉ ነበር። ያኔ በኦሮሚያ ክልል የትግሉ ሞተር ጀዋር መሐመድ ነበር። ጀዋር የኦሮሚያን ወጣቶች ተነሱ ሲላቸው የሚነሱም ተቀመጡ ሲላቸው የሚቀመጡ ነበሩ። ኢሬቻ በደብረ ዘይት ከተማ እየተከበረ ነበር። የኦሮሞ ወጣቶች በዚያ በኢሬቻ ቀን ተቃውሞም አስነሱም። የኦሮሚያ ልዩ ኃይል ተቃውሞ በሚያሰሙ ወጣቶች ላይ አስለቃሽ ጭስና ጥይት ተኮሰ። የሚቆጠሩ ህፃናት፣ አዛውንቶች፣ ወጣቶች ተረጋግጠውና ሆሮ አርሲዲ ሐይቅ ሰምጠው ሞቱ። በርካቶችም ተጎዱ። ከዚህ በኋላ ትግሉ በጣም ተቀጣጠለ። ትግሉ ፍሬ አፍርቶ ለውጥ መጣ። ምንም እንኳን አሁን ላይ ለውጡ ወደ ነውጥ ተቀይሮም ከብልጽግና ህወሀት ይሻለናል እስከ መባል የደረሰበት ደረጃ ቢደርስም በሰዓቱ ለውጥ መጣ ተባለ። አሁን ላይ ጀዋር መሐመድ በህወሀት ላይ የተገበርኩትን የትግል ስልት በብልጽግና ላይ ተገብረዋለሁ እያለ ይገኛል የብሔራዊ መረጃ ደህንነት አገልግሎት ጀዋር በደብረ ዘይት ያደረገውን ሁከት አዲስ አበባ ላይ ለመድገም አቅዷል ሲል ገምግሟል የኢሬቻን በዓል ሽመልስ አብዲሳ ወደ አዲስ አበባ ማምጣታቸውን አሁን እንደሚቆጩበት ጥርጥር የለውም ከትላንት ወዲያ የደመራ በዓልን ለማክበር ወደ መስቀል አደባባይ የተመመው የመዲኗዋ ኗሪም በፀጥታ ኃይሎች ወከባም ደርሶበታል በዚያው በደመራ ቀን ፋና ቴሌቪዥን ስለ ኢሬቻ በዓል ነበር ሲዘግብ የዋለው በኢሬቻ ቀን ህዝቡ ግልብጥ ብሎ ቤተመንግስት ቤተ ገባል ከሚል ስጋት የተነሳ ጎዳና ተዳዳሪዎች እየታፈሱ ወደ ማጎሪያዎችም እየተወሰዱ ነው። ደመራን ለማክበር የተዘጋጁ ወጣቶችም ታስረዋል። በዚህ የተነሳ ዲፕሎማቶች የኢትዮጵያን የጸጥታ ሁኔታ እየገመገሙ ይገኛሉ። ቀደም ብሎ የእንግሊዝ፣ የአሜሪካ፣ የካናዳ፣ የፈረንሳይ፣ የኖርዌይ ውጭ ጉዳይ ሚኒስትሮች ዜጎቻቸው ወደ ኢትዮጵያ እንዳይሄዱ አስጠንቅቀው ነበር። አንዳንድ አስተያየት ሰጪዎች ግን በዘንድሮ የኢሬቻ በዓል ምንም አይፈጠርም ይላል ጀዋር። እንደ በፊቱ በኦሮሞ ወጣቶች ላይ ተጽዕኖ መፍጠር አይችልም በማለትም ሀሳባቸውን ይገልጻሉ። ግማሹ የኦሮሞ ህዝብ ብልጽግና የኦሮሞ መንግስት ነው ብሎም ያስባል። ሰሞኑን በወሎ የፋኖ እንቅስቃሴን ተከትሎ የማህበራዊ ሚዲያ ተጠቃሚ ኦሮሞዎች ብልጽግና መከላከያውን አስበላው፣ ኦሮሞ መደራጀት አለበት ሲሉም ጽፈዋል። በኦሮሞ ህዝብ እየተደገፈ እንዴት መከላከያን ያስመታለ ከሚል ቁጭትም የመነጨ ነው። መከላከያውን ተወውና እኛን የኦሮሞ ወጣቶችን አደራጀን የሚሉ ድምፆችም ተስተጋብተዋል። ኦህዴድ ብልጽግናም የሀገሪቱን ብሔራዊ ባንዲራ መያዝ ይከለክላል። የገዳ ባንዲራ ግን በየመንገዱና በየሰፈሩም ይፈቀዳል፣ በመኪኖች ላይ ይውለበልባል። አብዛኛው የኦሮሞ ህዝብ የኦነግ ፖለቲካ አስተሳሰብን ያራምዳል። ኦህዴድ ራሱ የኦነግ ልጅ ነው። ኦነግ ደግሞ የኢትዮጵያ ሰንደቅ ዓላማ የምኒልክ ነው የሚለው ስለዚህ የኢትዮጵያ ሰንደቅ ዓላማ ትሸርታቸው ላይ ያሰፉም ነጠላቸው ላይ ቀሚሳቸው ላይ ያሰፉ መኪናቸው ላይ ለጥፉ በጸጥታ ኃይሎች ሲቀፈደዱና ባንዲራቸውም ሲቀደድ ተመልክተናል። የገዳ ባንዲራን ግን ቲሸርትህ ላይ ብታሰፋ፣ መኪናህ ላይ ብትለጥፍ ማንም አይነካህም። ይሄ ተረኝነት ያመጣው ነው። ስለዚህ የኦሮሞ ህዝብ ብልጽግናን ይጠላል ብሎ ማሰብ ይከብዳል ሲሉ አስተያየት ሰጮች ይናገራሉ። ለዚህም ነው እነዚህ አስተያየት ሰጮች ጄዋር መሐመድ እንደ ድሮ በኦሮሞ ህዝብ ላይ ተጽዕኖ የለውም የሚሉት። ለዚህም ነው ከጄዋር መሐመድ ላይ አብይ አህመድን የኦሮሞ ህዝብ አሁን ላይ ይሰማል የሚባለው። ነገር ግን ጀዋር መሐመድ እየዛተ ነው። ነውጥ አመጣለው ለውጥ ፈጥራለሁም ብሏል። አዲስ አበባ ላይ ጀዋር መሐመድ ምን ይፈጥር ይሆን? አብረን እንመለከተዋለን። በቀጥታ ወደ አማራ ክልል አልፋለሁ። በቀጥታ ወደ ወሎ መረጃዎች ከማለፊ በፊት ሸዋ ላይ ሰበር ዜና ተሰምቷል። የሸዋ ፋኖ ከተማን ተቆጣጠረም። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ደጃዝማች ተሰማ እርገጤ ክፍለ ጦር ሶስተኛ አንዲት ግራር ሻለቃ እስቴ ጎማ ተራራ ክፍለ ጦር ብሩኬ ደምስ ሻለቃና ጀግኖቹ የአባት አርበኞች በጋራ በመሆን ተጉልትና ቡልጋ አውራጃ ሳሴት ከተማ መሽጎ በደንብረው የአገዛዞ አየር ወለድ ላይ ከሌሊቱ ስድስት ሰዓት ጀምረው የተቀናጀ ጥቃት በመክፈት የመሐመድ ቢሆነኝ ኮር የሁለቱ ክፍለ ጦር ሻለቃዎች ከአባት አርበኛው ጋር በመተባበር ሳሴት ከተማን ሙሉ ለሙሉም ተቆጣጥረዋታል። የብልጽግና ጦር የሬሳ ክምር መሆኑም ተነግሯል። አሁን በቀጥታ ወደ ወሎ በተላይ ወልዲያና ደሴ ላይ አተኩረን ሰፊ መረጃ እንሰጣችኋለን። ወልዲያ አደንጉር ተብሎ በሚጠራው ቦታና በከተማዋ ሌሎች በተመረጡ አካባቢዎች ከባድ የጨበጣ ውጊያ ሲደረግ አምሽቷል። አምስተኛ ቀኑን ባስቆጠረው ዘመቻ አባናደው እጅግ የሚያስደምም ገድል እየተፈጸመ ነው። ዛሬም ውጊያው እንደቀጠለ ነው። በክልሉ መንግስት የጸጥታ ቢሮ ትእዛዝ ሸሽተው ከነበሩም አራ ከተማ ወደ ወልዲያ እንዲመለሱ የተደረጉ ካድሬዎች ቤት ውስጥ ማደር አንችልም በሚል የሰሜን ምስራቅ እዝ ማዘዣ ወደ ሆነው ሼህ መሐመድ ሁሴን አላሙዲን ስቴዲየም በጸጥታ ኃይሎች ታጅበው ገብተዋል። የአገዛዙ ኃይል ከወደ አፋር ያስመጣቸውን 17 ብረት ለበስ ታንኮች ወይንም ፔምፔ ተብለው በሚጠሩ ብረት ለበስ ተሽከርካሪዎች በከተማዋም አሰልፈዋል። በተጨማሪም ሰባት ባለ 120 መድፍና አራት ባለ 180 መድፎች በከተማዋ ጠምዶ የከተማዋን አካባቢዎች እየደበደበም ይገኛል። በተጨማሪም በከተማዋ ከ15 በላይ ዙ 23ና ሞርተር ጠምዶ የከተማዋን ዳራማ አካባቢዎች እየደበደበ ሲሆን ሁለት ባይራክታር ድሮኖችንም አሰልፎ የፋኖን እንቅስቃሴ ለመክታት ከትላንት ጀምሮ እየሞከረ ነው። ነገር ግን ፋኖን ስንዝር መግፋት አልቻለም። ትላንት ምሽት በከተማዋ አደንጉር ተብሎ በሚጠሩ አካባቢና ሌሎች የተመረጡ ቦታዎች ላይ ከባድ የጨበጣ ውጊያ እየተካሄደ አምሽቷል። የተመረጡ ተብለው የታለፉ ቦታዎች ውጊያ እየተካሄደባቸው ስለሆነም ለደህንነት ሲባል ለጊዜው ስማቸውን አንጠቅስም። ለማደኞቹ የዋር ከውምር የወዳጁ ልጆች ትላንት አመሻሹን ድምፃቸውን አጥፍተው በተደረገ የተሳካ ጥቃት በርካታ የመከላከያ ሰራዊት አባላት ምሽክም ተደርገዋል። በዚህ ቀጠና ላይ ትላንት ምሽት ሁለት ሰዓት ገደማ ላይ በርካታ የሚሊሻ አባላት በተሳሳተ መንገድ መራችሁን አስጨ ለመቀጠል ስራቸውን በሚል በመከላከያ ሰራዊቱም ተረሽነዋል። ሚሊሻዎቹ የተረሸኑት ጋሬም በሚገኘው የአድማ ብተና ካምፕ ላይ ተጠርተው ነውም ተብሏል። በዚህም ሌሎች የሚሊሻ አባላት ህይወታቸውን ለማትረፍ ትላንት ምሽት መሳሪያቸውን እየጣሉ ከስምሪ ቀጠናቸው ወጥተው ጠፍተዋል ነው የተባለው። የክልሉ የጸጥታ ቢሮ ለፌዴራል መንግስት የካሬውንና የሰራዊቱን ሞራል ለመገንባት የሚችል ፕሮፓጋንዳ እንዲሰራለት በጠየቀው መሰረት የአገዛዙ የሚዲያ ሰራዊት እኩለ ቀን ገደማ በሳንቃ ከተማ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የተገደሉ የጤና ጣቢያ ባለሙያዎችንና እናቶችን ፋኖ ናቸው በሚል የድል አድርገው ፕሮፖጋንዳ እየሰሩ ነው። እና በብልጽግና ቤት እናቶችን አቅመ ደካሞችን መግደል፣ እንዲሁም ሕጻናትን ታዳጊዎችን መቅጠፍ እንደ ትልቅ ድል ተደርጎ እየተዘገበ ነው። በእርግጥም በወልዲያ ከተማ ከትላንት ጀምሮ እየተደረገ ያለው ትንቅንቅ ታሪክ በወርቅ ቀለም የሚያሰፍረው ይሆናል። ድፍን የአማራ ሕዝብ ለምዕተ ዓመት የሚኮራበት ገድልና ጀብዶም እየተፈጸመ ነው። አምስተኛ ቀኑን ባስቆጠረው ዘመቻ አባናዶ ፋኖ አስደማሚ ገድሎችን እየ ፈጸመ ይገኛል። እነዚህ በአሳ ምኖ ጸጌስ የሚፎከሩ ከምሽግ ምሽግ የሚወረወሩ ሚኒልካውያን የብልጽግናን ወታደር አንገት እየቆለመሙ እየጣሉት ነው። አምስት ቀን ያለምንም ረፍት ውጊያን በበላይነት እየመሩ ድል መቀዳጀት አማራ መሆን ይጠይቃል። ወኔን ከእውቀትና ከእውነት ጋር ከአፍ እስከ ገደፍ የታጠቁ ፋኖች በከተማዋ በብልጽግና ምሽጎች ላይ የተጠና መብረቅ እርምጃም መውሰዳቸውን ቀጥለዋል። አገዛዙ በውጊያ የሚደርስበትን ለመተካት በጭፍራ በኩል ወደ ወልዲያ አዲስ ሰራዊትም እያስገባ ነው። በገፍ ይገባል፣ በገፍ ይረግፋል። ከወደ ፋኖ የተወሰደባቸውን እርምጃ መቋቋም ያቀታቸው የመከላከያ ሰራዊት አባላት ከምሽግ ቀጠናቸው ወጥተው ትጥቃቸውን እየጣሉም ጠፍተዋል። ይህ ያስደነገጠው አገዛዙ ተጨማሪ ኃይል በማስገባት ውጊያ በሚደረግበት ቀጠና በቅርብ ርቀት ባሉ መኖሪያ ቤቶች ፍተሻም እያካሄደ ውሏል። ለመከላከያ ሰራዊቱ ቅያሬ ልብስ በመስጠት እንዲጠፉ አድርጋችኋል በሚል በርካታ ነዋሪዎችም መደብደባቸው አረጋግጠናል። እዚሁ ወልዲያ ላይ ታንክ ተቃጥሏል። የብልጽግና ጦር የፋኖን ሰራዊት በእግረኛ ጦር መቋቋም ባለመቻሉ ከትላንት ጀምሮ በወልዲያ ታንክ፣ መድፍና ድሮን እንዲሁም የጦር ጀት እየተጠቀመም ነው። ነገር ግን እስካሁኑ ሰዓት ድረስ የፋኖ ጦር ወልዲያ ላይ ከያዛቸው ቀጠናዎች ንቅንቅ አላለም። ድሮን አልበገረውም። የቱርክ ሰራሹ የጦር ጀት አልበገረውም። ትላንት ፋኖ ወደያዛቸው የወልዲያ አቅጣጫ ምሽግ እንዲደረምስ የተላከ አንድ የመከላከያ ታንክ ሌሊቱን በነበረው ውጊያም ተቃጥሏል። ብልጽግና በወልዲያ ግንባር ከ15 በላይ ታንኮችን ያሰለፈ ቢሆንም አንዱ ሌሊቱን ከጥቅም ውጭ መሆኑን አረጋግጠናል። ይህ በእንዲህ እንዳለ በወሎ በሌሎች ቀጠናዎች እየተደረገ ባለ ውጊያ የመቅደላ ወረዳ መቀመጫ ማሻ ከተማና ደብረ ዘይት ከተማ በፋኖ ቁጥጥር ስር ገብተዋል። ይህ በእንዲህ እንዳለ አገዛዙ የራሱን ሰራዊት በድሮን ጨረሰው። አገዛዙ በድሮን የራሱን ሰራዊት እንደመታ ተሰምቷል። ንጋት ጀምሮ ከአስር ጊዜ በላይ በወልዲያና አካባቢው ድሮን እንደጣለ የገለጹት ምንጮቻችን ሦስቱን ሳንቃ ጤና ጣቢያ ላይ ትላንት የጣለ ሲሆን ሁለቱን ጤና ጣቢያው ህክምና መስጫ ክፍሎች ላይ አርፈው ህክምና ሲከታተሉ የነበሩም ንጹሐን ላይ አርፎ ቀላል እና ከባድ ቁስለኛ ሲያደርጋቸው አራት ንጹሐን እንደተገደሉም ተረጋግጧል። በርካታ ሌሎች የድሮን ጥቃቶች የተደረጉ ሲሆን ኢላማቸውን ያልጠበቁ ናቸውም ተብሏል። ፋኖ አስለቅቋቸው ወደ ኋላ ሲያፈገፍጉ የነበሩ የራሱን ሰራዊት እንደመታና በርካቶች ሙትና ቁስለኛ እንደሆኑም ለማወቅ ተችሏል። አሁን ደግሞ ወደ ደሴ ያልፋለው። ደቡብ ወሎ ዞን ከደሴ ከተማ በቅርብ ርቀት የሚገኙ አካባቢዎችን ጨምሮ 11 ወረዳዎች በፋኖ ነፃ ወጥተዋል። ከወልዲያ ጋሸኔ ጥቁር አስፓልትን ተከትሎ ከወልዲያ ጀምሮ አላገዶም፣ አፍሪካ፣ የርቃሌም፣ ስሪንቃ፣ ሰቀላ፣ በቅሎ ማነቂያ ደቦት ድል በሮ፣ ሜዳ፣ አሁን ተገኝ፣ ሐሙሴት ከስታይሽ እስከ ጋሸናም፣ ጋሸናና ምላሽ በፋኑ ቁጥጥር ስር ገብተዋል። ከወልዲያ ደሴ ጥቁር አስፓልትን ተከትሎ ከወልዲያ ጀምሮ ሰንቦም፣ ስሪንቃ፣ መርሳም ውርጌሳ ገንፎ ጨፌም መሐል አምባ ሊቢሶም ውጫሌ ከሐይቅ በቅርብ ርቀት እስከሚገኘው ጃሪ ድረስ በፋኑ ቁጥጥር ሥር መሆናቸውም የሚታወቅ ነው። ከዚህ በተጨማሪም በሰሜን ወሎ ዞን ስር የሚገኙ በርካታ ወረዳዎች በፋኑ ቁጥጥር ስር መግባታቸው ነው የታወቀው። እንደምን ነው ደሴ ወገብ ከወገቡም ጦሳ ወገብ ከወገቡም የነሸግያ የናይጠገቡም ደሴ ዙሪያ ገባው በፋኖ ጥርቅም ተደርጎ ተይዟል። በከተማዋ ዙሪያ ፋኖ ጥብቅ ቁጥጥር እያደረገ ነው። የፍተሻ ኬላዎች ተዘርግተዋል። የደቡብ ወሎ ዞን ካድሬዎች አንድ ሁለት እያሉ ከተማዋን ለቀው እየወጡ ነው። በፋኖ እጅ የወደቁም በርካቶች ናቸው። እንዲሁም ደሴ ከተማ የነበሩ የአገዛዙ አሸርጋጅ ባለሀብቶችና የባለስልጣን ገጽታ ገንቢ አክቲቪስቶች ዛሬ ማለዳ ጀምሮ ጀምሮ ከተማዋን ለቀው ዛሬ ማለዳ ጀምሮ ከተማዋን ለቀው እየወጡ ነው። ደሴ ከተማ ብልጽግና ከሚባል እድፍ ታጥባ ታጥና ልጆቿን እየጠበቀች ነው። አሁን አካባቢዎቹን በማልነግራችሁ ቦታም ደሴ ዙሪያ ውጊያ እየተደረገ ነው። ውጊያው በወሎም፣ በደሴ፣ በወልዲያ ቀጥሏል። ብልጽግና በፕሮፓጋንዲስቶቹ በኩል አጀንዳ ለመቀልበስ እያደረገ ያለው ሙከራም አልተሳካም። እየተከታተልን ሌሎች መረጃዎች ሲኖሩ ወደ እናንተ ማቅረባችንን የምንቀጥል ይሆናል። መጨረሻም በትላንትና ዕለት አርበኛ አበበ ፈንታው ከበርካታ ሚዲያዎች ጋር ቆይታ አድርጓል። በትላንትና ዕለት ስለነበሩ የድል መረጃዎችና እንቅስቃሴዎች አርበኛ አበበ ፈንታው እንደሚከተለው መረጃ ይሰጠናል። አድምጠን እንመለስ። እንደምታውቁት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ እንግዲህ በመስከረም አስራ አራት የታወጀው በአርበኛ አደማሊ ወይም አባናደው ስም የተሰየመው ዘመቻ ዛሬ አራተኛ ቀኑን ይዟል። በርካታ ወታደራዊ፣ ፖለቲካዊ እና ዓለም አቀፋዊ ድሎችን ጭምር ያገኘንበት ዲፕሎማሲያችንን ጭምር ያስተካከለ ፋኖ ያለበትን ጠንካራ ቁመና ጭምር ለወገንም ለዓለም አቀፉ ማህበረሰብም ጥላትም ደግሞ እንዲያውቀን ያደረግንበት ሁኔታ ፈጠረበት ሁኔታ ነው ያለው። ከዚህ ጋር ተያይዞ አርበኛ ዘመቻ አደማሌ ወይም አባናዶ ዘመቻው ከተጀመረ አራተኛ ቀኑን ይዟል። እንደምታውቁት በርካታ ሰራዊት የማረክንበት የአገዛዙ ሰራዊት በቁሙ የተማረከ ነው። በእርግጥ የሚዋጋበት አላማ አጀንዳ የለውም፣ ስነ ልቦናው የተሰለበ ነው። ለስሙ ዩኒፎርም የለበሰ ለስሙ መሳሪያ የተሸከመ ሰራዊት ነው የነበራቸው። ይሄ ደግሞ አገዛዙ የፈጠረው ነው። እሱንም እንዳለ ሆኖ ሰራዊቱ ተማርኳል። በጣም በርካታ ጦር መሳሪያ ነፍሶ ከፍ የቡድን መሳሪያ መካናይዝድ ጭምር የተማረከበት ተሽከርከ የጦርም የሲቪል ተሽከርካሪ ካድሬ መኪናዎችም ጭምር ሳይቀሩ እስከ ሀያ የሚደርሱ ተሽከርካሪዎች ጭምር የተማረከበት ባላሰበበት በአንድ ጊዜ መቶ ምናምን ኪሎ ሜትር ጭምር ፈርጥጦ ወልዲያ ላይ እንዲሰባሰብ ያደረግንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በርካታ የሰሜን ወሎ ቀጠናዎችን ነፃ አውጥተን አገዛዙ ሰሜን ወሎ ላይ ትኩረት ሲያደርግ ደግሞ ደቡብ ወሎ ላይ የጀኔራል ዘውዱ ሰጣርጌ ስራ ሰርችበታለሁ በሚል አሁንም ማዕረግ ጭምር ያሳደገበትን ሙሉ ለሙሉ ውሸት መሆኑ፣ ውሸት ሲደጋገም እውነት ይሆናል በሚል ፕሮፓጋንዳ የተሸፋፈነና በውሸት ሕዝባችንን ሲያደነቁሩት የኖሩ መሆናችንን ያሳየንበት አጠቃላይ ምዕራብ ወሎ የሚባለው ደቡብ ወሎ ቀጠና በሙሉ አጠቃላይ ወደ አስራ አንድ ወረዳዎች ጭምር ሙሉ እንቅስቃሴ እያደረግን ያለንበት የገጠር እና የከተማ ትናንሽ ታዳጊ ከተሞችን ጨምሮ የወረዳና የዞን ከተሞች ጭምር ነፃ ሊወጡ የሚችሉበት የወረዳ ከተሞች መካነ ሰላምን ጨምሮ ነፃ እየወጡ ያሉበት ሁኔታ አለ። ደሴ ዙሪያ ወረዳ ወደ ስምንት ቀበሌዎች የተቆጣ የተቀጣጠረበት የደሴ ዙሪያ ወረዳ የጸጥታ ኃላፊው ጭምር የተደመሰሰበት ኮሎኔሎች ጭምር በሰሜን ወሎም የመከላከያ አስራ ሁለተኛ ሁለቱ ኮሎኔሎች አንዱ ቆስሏል አንዱ የተማረከበት አሁንም ደግሞ በመካነ ሰላምና በደሴ ዙሪያ የከፍተኛ የጸጥታና የፖለቲካ አመራሮች ጭምር እየተደመሰሱ ያሉበት አጠቃላይ ስርዓቱ እንደፈረሰ በተግባር ያሳየንበት በወታደራዊ አውድ ያሳየንበት ሌሎች ጥቃቅን ስራዎች እንደምንልክዝ በላይ አሳምነው ዝናት አጠቃላይ አማራ ፋኖ ብሔራዊ ኃይል በተመሳሳይ ሰዓት ዘመቻ ከጀመረ ሙሉ ለሙሉ አገዛዙ ልንደመስ የምንችልበት ከአሁን በፊት የጠላት ሰራዊት ወደ ባህር ነው የገባው የምንልበት የነበረበት ሁኔታ ነው የነበረው። አሁንም ባህር እንደገባ ነው መውጣት በማይችልበት ደረጃ አመች ወደምንላቸው ወደ አንድ አካባቢ እየተሰባሰበ እየጠረነፈ እየተሰባሰበ ያለበት ነባራዊ ሁኔታ ነው ያለው። የሆነ ሆኖ እጅግ አስደንጋጭ የሆነ ነገር ጠላት ላይ ፈጥረንበታል። አስደንጋጭ ብቻ ሳይሆን ሙሉ ለሙሉ ልንደመስስ የምንችልበት ቁመና ላይ እንዳለንና ያለንን ነባራዊ ሁኔታ የደረስንበትን ነባራዊ ሁኔታ የወታደራችንን አቅም የፋኑን አቅም ያሳየንበት ሁኔታ ነው ሰሞኑን የተፈጠረውና፣ አጠቃላይ በዘመቻ አርበኛ አደማሊ አባናደው። ከዚህ ጋር ተያይዞ እንግዲህ አገዛዙ በአውዶጊያ ሽንፈት እየደረሰበት ነው። መቋቋም የሚችል ከፍተኛ የተኩስ አቅም ያለው ሰራዊት እንደሆነ ይታወቃል። የመተኮስ አቅሙ ግን ጥርጣሬ ውስጥ የሚያስገባ እንደሆነ ያየንበት ሁኔታ ነው ያለው በተደጋጋሚ ምክንያቱም የሚዋጋበት አላማ አጀንዳ የለውም። ታፍሶ ከተለያዩ ሀገሪቱ አካባቢ አካባቢዎች በግድ ታፍኖ ሰልጥኖ የመጣ ኃይል ነው። ይህ ኃይል ባገኘው አጋጣሚ ሁሉ ወደ ቤቱ ወደ ቤተሰቡ መሄድ የሚፈልግ ኃይል ነው። አጋጣሚውን እያገኘ እየሄደ ያለበት ሁኔታ አለ። በውጊያ ደግሞ በአንድ ጊዜ መቶ ምናምን ኪሎ ሜትር ነው እንግዲህ ሸሽቶ ወልዲያ የተሰባሰበው ማለት ነው። ከሀይቅ ጀምሮ ወልዲያ፣ ከላሊበላና ከሙጃ ጋሸና ጀምሮ ደግሞ አሁንም ወልዲያ የተሰባሰበበት ሁኔታ የተማረከበት የሰሜን ምስራቅ እዝ ደግሞ አሉኝ የሚላቸው ክፍለ ጦሮች አጠቃላይ ከውጊያ ካርታ ጭምር የፋ ከዘመቻ ስምሪት ውጭ የሆኑበትኝ አሉኝ የሚላቸው ክፍለ ጦሮች እነ 61ኛ 65ኛ፣ 12ኛ እና ሌሎች ክፍለ ጦሮችም ጭምር በዚህ በሰሜን ምስራቅ እዝ ማለት ነው። በሶስቱ ኮሮች በርካታ ምርኮኛ ቁስለኛ ሙ እንዲበተን የትንብኩን እንዲሆን ያደረግንበት ሁኔታ አለ። አሁን የሆነ ሆኖ ከየትኛውም አካባቢ እያሰባሰበ ውጊያ ለማድረግ እየሞከረ ያለበት ሁኔታ አለ። በእግረኛ የሚገፋበት ሁኔታ ስለሌለ አየር ሀይሉን በጣም እንደ መድኅን የቆጠረበት ያለ መካናይዝ በዘፈቀደ በተለይ ንጹሐን ላይ በመጣል ማሸማቀቅ እየተሞከረ የነበረበትን ሁኔታ ሁላችሁም የምታስታውሱት ነው። በታንክ፣ በሞርተር፣ በመድፍ፣ በቢኤም በሄሊኮፍተር በጀትና በድሮን የአማራ ህዝብ ላይ ቦታ ሳይመርጥ ጾታ ሳይመርጥ እድሜ ሳይመርጥ በመስጊድ በቤተ ክርስቲያን በተቋማት ዛሬ ደግሞ ወልዲያ ይያዝብኛል በሚል ጤና ጣቢያ ላይ ጭምር የጣለበት ሁኔታ የምናስታውስ ነው። በተለይ በዛሬ ሁለት ትላንትናና ዛሬ መስከረም አስራ ስድስት እና አስራ ሰባት ሁለት ሺህ አስራ ስምንት ዓመተ ምህረት ማለት ነው። ወልዲያ ከተማን ፋኖ ለመቆጣጠር እዛው ተናንቆ ከተማው ላይ ነው ያለው። ወገንም ጥራትም በዚህ ሂደት ውስጥ ከተማዋን እንደምንም መታደግ አለባችሁ ከፍተ የፖለቲካ የስበት ማዕከላችን ነው። ይህን ካጣን በዓለም አቀፍ ማህበረሰብ ዘንድ እንደተሸነፍን ነው የሚቆጠረው በሚል ራሳቸውን እየሸፈኑ ገመናቸውን እየደበቁ ያሉበት ሁኔታ ነው ያለው። ምንም ይሁን ምን ህዝብንም ሰራዊቱንም ሳትነጥሉ በድሮንም በጀት ትምቱ ከተማዋን አትርፉ የሚል ነው የአገዛዙ ሽማምንቶች ገምግመው እዛው ወልዲያም ላይ ሰመራም ላይ አዲስ አበባም ላይ ያለው የሰሜን ምስራቅም አጠቃላይ የደህንነት መስሪያ ቤቱም ግምገማ ህዝብ ነው ምንድን ነው የሚባል ነገር የለም። ጨፍጭፋችሁ ከተማዋን አትርፉ የሚል ተሰጥቷቸዋል። ከዚህ ጋር ተያይዞ ዛሬ እንግዲህ መስከረም 17 በለተ መስቀል በሁለት ድሮኖች ነው ወልዲያ እግረኛው ድጋፍ እየተደረገለት ጭፍጨፋ እየተፈጸመ የዋለው። ወደ አስር ጊዜ ነው ወልዲያ ዙሪያ የተጣለው ሳንቃ ከተማን ጨምሮ ሳንቃ ከተማ ላይ ሁለት ጊዜ ነው የድሮን ጥቃት የተፈጸመው። በዚህ ጥቃት እንግዲህ ጤና ጣቢያ ነው የተመታው። ጤና ጣቢያው ላይ ሐኪሞች፣ እናቶች ጭምር የተጎዱበት ሁኔታ እና የተጨፈጨፉበት የሞቱበት እና ከባድ ቁስለኛ የሆኑበት ሁኔታ ነው ያለው። ይህንን በምስልና በተንቀሳቃሽ ምስል በፎቶ እና በተንቀሳቃሽ ምስል አስደግሞ ግፈን ለዓለም አቀፉ ማህበረሰብ እንዲደርስ ያደረግንበት ሁኔታ ነው ያለው። የሆነ ሆኖ የድሮን ጥቃቶቹ አሁንም አገዛዙ አጠናክሮ የሚቀጥልበት ሁኔታ ነው ያለው። ለምንድነው አጠናክሮ የሚቀጥለው? ሽንፈቱ ሊጎናጸፍ የደረሰበት ሁኔታ ነው ያለው ሰሜን ወሎ ላይ ትኩረት ሲያደርግ ደቡብ ወሎም ሙሉ ለሙሉ የፈረሰበትና በርካታ ወረዳዎችን የተቆጣጠርን ያለንበት ሁኔታ ስላለ አሁንም አጠናክሮ ሊቀጥል ይችላል። ከዚህ ጋር ተያይዞ የአማራ ህዝብ እንደ ፋኖ፣ እንደ ሰራዊቱ፣ እንደ ግንባር ቀደሙ ተዋጊ በየትኛውም የማህበራዊ ህይወት ክንውኖች በመስጊድም፣ በቤተክርስቲያንም፣ በሰርግም፣ በልደትም፣ በተስካርም፣ በሰዴቃም መወሰድ ያለባቸውን ጥንቃቄ ህዝባችንን መውሰድ አለበት፣ ሰራዊታችንን መውሰድ አለበት። ሌላው ደግሞ ዓለም አቀፉ ማህበረሰብ የአብይ አህመድን አገዛ ዘር ጨፍጫፊ መሆኑን የአማራ ህዝብ ላይ ዘር ማጥፋትና ዘር ማጽዳት እየፈጸመ መሆኑን እያሳየ የከረመበት ሁኔታ አለ። በተለይ ዲያስፖራው ማህበረሰባችን ከዚህ ጋር ተያይዞ የስርዓቱን አጥፊነት፣ ጸረ ህዝብነት እያጋለጡ የኖሩበት ሁኔታ አለ። እሱን ያየንበት ነገር ነው ያለው። አሁንም ተጠናክሮ እንዲቀጥል ለዲያስፖራው ማህበረሰባችን ማስገንዘብ እንፈልጋል። በቃ በጣም ተጠናክሮ መቀጠል መቻል አለበት። ጤና ጣቢያዎች እየተመቱ ነው። እናቶች እየተጨፈጨፉ ነው ያሉት። ንብረት እየወደመ ነው። ህዝብ እየተጨፈጨፈ ነው ድርጅቶች ላይ ነው እያረፈ ያለው። ዛሬ በርካታ ንጹሀን ያለቀው ታጋዩን አለም እያገኘዋል። ህዝብ እየጨፈጨፈ ነው። ከዚህ ጋር ተያይዞ ዲያስፖራው ማህበረሰባችን ማህበራቶች፣ አስተባባሪዎች በሁሉም የዓለም አካባቢ አሁንም የነበረውን የተቃውሞ ሰልፍ አደባባይ ላይ እየተደረጉ ያሉ እውነቶችን አጠናክረው እንዲያስቀጥሉ የሚል መልእክት ማስተላለፍ ፈልጋለሁም። ምንም ጊዜ አይሰጥም። ከዚህ ጊዜ ጀምሮ ይህንን ነገር ወገናችን አጠናክሮ እንዲቀጥል የሚል መልእክት ለዓለም መልእክት አለኝ ይህንን ማስተላለፍ ፈልጋለሁ። አመሰግናል በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።